እህት ወንድሞቼ ሙስሊም ክርስቲያኖች፣ እባካችሁ በህይወት እያለው ከልጆቼ ጋር አገናኙኝ ለአላህ ብላችሁ ትላለች እቺ እናት። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋ ውል ሰላም ነው፣ በያላችሁ በሰላማችሁ ብዘት ተረፈ በሊም። ውድ ቤተሰቦች የምወዳችሁ የማከብራችሁ፣ ዛሬም እንደተለመደው መጥቻለሁ። ለቤት የአዲስ ከሆናችሁ ቤተሰብ በመሆን ተቀላቀሉ እላለሁ። ውድ ቤተሰቦች እንግዲህ ከመግቢያው ያያችሁት ቪዲዮ አንዲት እናት የእኛ ቢጤ ስደተኛ በሰው ሀገር እየሰራች ታማ በህይወት እያለው ከልጆቼ ጋር አገናኙኝ እባካችሁ ወገኖቼ እያለች እንባዋን እያፈሰሰች ትላምናለች ማለት ነው። በየቦታው እንግዲህ ያው ገንዘብ የተረፈው በጣም በርካታ ሰው አለ፣ ገንዘቡን የሚጥልበት ገንዘቡን የሚያደርግበት የጠፋው ሰው አለና፣ በተለይ በተለይ እንግዲህ ለምሳሌ እንውሰድና ሰሞኑን ሞዓዝ ሀቢብ አስራ ሁለት ሚሊዮን ብር ብቻ እፈልጋለሁ ባለው አብዛኛዎች ምን ችግር አለው? 12 ሚሊዮን በጣም ቀላል እኮ ነው፣ ለመዋዝማ 24 ሚሊዮን እንኳን ይገባዋል የሚሉ ሰዎችም አሉ፣ እየወጡ ነው በተለያየ ቦታ ማለት ነው። ብዙዎች እንግዲህ የእሱን 12 ሚሊዮን ለመሙላት ትግ ተግ ተፍ ተፍ እያሉ ነው ማለት ነው። የማንጠብቃቸው ሰዎች ሁሉ ማለት ነው እኔ በነገራችን ላይ ሞዓዝ ሀቢብ 12 ሚሊዮን አይደለም መቶ ሚሊዮን ቢሰበሰብለት አይመለከተኝም፣ አይቀንስብኝ፣ አይጨምርልኝ። እኔ አላውጣ እንጂ ማለት ነው። ምክንያቱም እኔ ገንዘቤን የማወልበት ቦታ ልወቅ እንጂ ለሌሎች ምንም ማድረግ አይቻልም። በጣም ብዙዎች ተመከሩ ተመከሩ፣ የሚሰማ የለምና አንድ ሀብታም የማያልፍለት አገራችን አባባላል የማያልፍለት ሀብት ድሀ፣ ሀብታም ይጋብዛል የሚባል አባባል አለና ሙዋዝ ሀቢብ በቅንጡ ቤት በቅንጡ መኪና የሚሸጋገር የሚኖር ሰው ነውና አንዲት ሸቃሊት የመዳም ቤት የመዳም ሽንት ቤት እያጠበች ገንዘብ አዋጥታ ለሙዓዝ ሀቢብ ስቱዲዮ የምትገነባ ከሆነ አይመለከተኝም። አላ ይስጣቸው፣ ይስጡት ማለት ነው። እኔ ራሴ እዚህ ውስጥ አለግባ እንጂ እኔ ራሴ ገንዘብ የመጠልበት ቦታ ማስቀምጥበት ቦታ ልወቅ እንጂ ለሌሎች መብታቸው ነው ማለት ነው። እና ለማለት የተፈለኩት ዋናው ርዕሴ ምንድን ነው? እንደዛ ገንዘባችሁን የምትበትኑበት የምትጥሉበት ያጣችሁ ሰዎች፣ እንደዚች አይነት እናት እባካችሁ፣ በህይወት እያለው ለሀገሬ አብቁኝ ለምትል እናት ገንዘባችሁን ብታውሉት ምን አይነት ደስታ ይሰጣችኋል? ሀቂቀተን ማለት ነው። በዱንያም በአክራም ትደሰቱበታላችሁ ማለት ነው። ገንዘባችሁን ለእንደዚህ አይነት ነገር አውሉት ማለት ነው። እቺ እናት እንግዲህ እንደ ማንኛውም ሰው ሰርቼ ያልፍልኛል ልጆችን አሳድጋለሁ ብላ ነው የወጣችው። ነገር ግን ታመመች፣ ሀገር መግቢያ አጣች ማለት ነው። እባካችሁ ለሀገሬ አብቁኝ እያለች ነው። እስኪ ይችን እናት ተረባርበን ለሀገሯ እናብቃት። እንደዚህ ገንዘብ የተረፋችሁ ለጠገበ የምትረዱ፣ ስቱዲዮ ለመገንባት የምታስቡ፣ እስኪ ለዚች እናት ገንዘባችሁን አውሉት። ይሄ ነው ማለት ይሄ ነው ሰደቃ ማለት። መልካም ነገር ስትሰሩ በገንዘባችሁ ባወጣችሁት የማትጸጸቱበትም የማትወቀሱበትም እንደዚህ አይነት ነገር ላይ ስታውሉት ነው ማለት ነው። እቺ እናት አላህ ስብሀነሁ ወተዓላ ይድረስላት። አላህ ከልጆቿ ያገናኛት፣ በሰላም ለሀገሯ ያብቃት። አላህ ስብሀነሁ ወተዓላ ደግሞ አፍያዋን ይመልስላት ማለት ነው። እንዲሁም ባለፈው እህት እንትና እህት ሀቢባ ቤት የሆነ ቻሌንጅ ተጀምሮ አንድ ሚሊዮን ሀቢ ባንክ ካስገባችሁ እኔ እንዲህ አደርጋለሁ እኔ እንዲህ አደርጋለሁ እያሉ ነበር እያንዳንዳቸው። ፋሲካ ደግሞ እንደኔ ከልጆቿ ተለይታ ለረዥም ዓመት ለኖረች እናት ሶስት ቲኬት እችላለሁ ብላለች። እባካችሁ ከቻላችሁ የዚችን ሴትዮ ቪዲዮ ሽርሽር አድርጉና ፋሲካ እንድታየው አድርጉ ማለት ነው። እንግዲህ በነገራችን ላይ ያው እሷ አንድ ሚሊየን ሀቢባ ከገባች ነው ያለችው። ያው እንግዲህ አንድ ሚሊየን ሀቢባ ካልገባች ደግሞ እነሱ እያሉትን ነገር አያደርጉም። ብቻ ለማንኛውም ሼር ሼር አድርጉት ይህንን ቪዲዮ ማለት ነው የዚችን ሴትዮ ቪዲዮ እኔ ያው እንግዲህ ብዙም ሰው ቻላላ ሞተዋል ማንም ጋ ቪዲዮ አይደርስም፣ ግን ቻናላችሁ እይታ ያለው ሰዎች ሼር የሚደረግበት አጋጣሚ ካለ ሼር አድርጉት ማለት ነው። እያንዳንዳችሁ በቤታችሁ ቪዲዮ ስሩባት እቺ እናት ለሀገሯ ከልጆቿ ትገናኝ ማለት ነው። ነፍሳችን ያላችሁ በአላህ እጅ ነው። ማን ይሞት ማን ይኖር የሚያውቃው እሱ ብቻ ነው። ነገር ግን አባካችሁ እያለች እንደዚህ እያለቀሰች ህይወቷ ቢያልፍ ያሳዝናል ማለት ችን እናት ከልጆቿ እናገናኛት። ሁላችሁም ቪዲዮ ስሩበት፣ ሽር አድርጉ ትላችኋለሁ። አላህ ስብሓነ ወተዓላ እንግዲህ ከእንደዚህ አይነት ነገር ይጠብቀን፣ በሰላም ከሙሉ ጤናችን እንደወጣ ነው፣ በሰላም ከሙሉ ጤናችን ለሀገራችን ያብቃን። አንዳንዴ ሙሉ አካላታችን ይዘን እንደወጣ ነው፣ ሙሉ አካላታችን ይዘን ስንገባ እንኳን ገንዘብ አልያዝኩም ብለን ኡኡ እንላለን። የሰው ልጅ እኮ መቼም ሱብሐን አላህ አያመሰግንም ማለት ነው እንደዚህ መያዝም አለና ማለት ነው። እና አላህ ስብሃነ ወተዓላ አፍያዋኒ መልስላት። ሁላችሁም ቪዲዮ ሼር አድርጉት። በያላችሁበት ሰላማችሁ ብዝት ይበል። እባካችሁ ቪዲዮ እየሰራችሁ ሼር አድርጉላት ማለት ነው። የዚችን እናት ለሀገሯ እናብቃት፣ ከልጆቿ ትገናኝ ማለት ነው። ሰላማችሁ ብዝት ይበል። ሰላሙ አለይኩም ወራህመቱላይ አበረካቱሁ